ብዙ ጊዜ አንዳንድ ሰዎች አሉ፣ በተለይ የውጭ ሀገር ስንኖር አንቺ ምን አለብሽ? የተደጋደጋገር ተቀምጠሽ ነው። የተደጋደጋገር ለብ የተቀመጥኩት ልዩነቱ ክፍያዋ ብቻ ናት እንጂ ኢትዮጵያ ውስጥ እንደውም ይሻላል ብዬ አስባለሁ። ነፃነቱ እንደፈለጋችሁ ነው የምትተነፍሱት፣ እንደፈለጋችሁ ቤተክርስቲያን ትሄዳላችሁ፣ እንደፈለጋችሁ ቤተሰቦቻችሁን ታገኛላችሁ። ብዙ ነገር ብዙ ነገር አለው ጋይስ። እና ዛሬ የማሳያችሁ እንግዲህ ያው ስራዬን ባጭሩ እንዴት እንደምሰራ ምናምን ነው። ዛሬ ይሄን ቪዲዮ ልሰራ ያሰብኩት ብዙ ሰዎች ወይኔ ፀጉሬ ሲያምር እናንተ አባቴ ምንድምጠቃላችሁ ልጄ፣ ወይኔ ፀጉሬ ስትሰሪ እኮ እንዴት እንዴት እንደምታምሪ ይለኛል። እናቴ ደግሞ ምን እንደምት ታቃላችሁ? ወይኔ ልጄ ወዝሽ ተመለሰ፣ ወዝ ተመለሰ። እና ጻውን ተሰርቻለሁ እና ሶ እንግዲህ ስራ ቦታ ስራ ልሰራ እዚህ ጋር እንደምታየኝ እዚህ ጋር ቤት ላጸዳ ምናምን የመጡት ባዶ ቤት ነው ከፍቼ የገባሁትና ይሄን ቪዲዮ ልሰራ ያሰብኩት ብዙ ጊዜ አንቺ ምን አለብሽ የተደራደረ አገር ተቀምጠሽ ምናምን የሚሉ ሰዎች አሉ። ብዙ ጊዜ እኛ ሰው ሀገር የምንኖር የትም ሀገር፣ አረብ ሀገርም ኑሩ፣ የውሮፓ ሀገርም ኑሩ፣ ካናዳም ኑሩ፣ አሜሪካም ኑሩ፣ የትኛውም ሀገር መጥረጊያና መወሎሌ አለ። ይቺ ነገር አባባል ደስ ትገኛለች። የትም ብትሄዱ ማለት ነው እና ብዙዎቻችን የምናሳየው ይሄ በተለይ ዩቲዩብ ላይ ብትሩ፣ ቲክቶክ ላይ ብትሩ፣ በተለይ ፌስቡክ ላይ ብትሉ ብዙዎቻችን የምናሳየው ሾው ይሄ በእረፍት ሰዓታችን የምንነሳውን ፎቶ ምናምን ቁጭ ብለን ነው ስራችን አናሳይም። እና እኔ ዩቲዩቤ ላይ ስራዬን ነው የማሳየው፣ የተለያዩ ነገሮችን ነው የማሳየው በቃ እውነተኛውን ነገር ነው የማሳየው ማለት ነው። ስለዚህ ከነዚህ ብዙዎቻችን እነዚህ ነገሮችን እንረሳቸዋለን። እነዚህ አሉ እና በነዚህ ኬሚካል ቤት እያጸዳን፣ በነዚህ ኬሚካል ሽንት ቤት እያጸዳን፣ ምን እያረግን እየለፋን ነው የምንኖረው እና በጣም ነው የሚገርም። እግዚአብሔርና እኔማ በቃ አንቺ ምን አለብሽ አንቺ፣ እናቴ እግዚአብሔር ረድቶሽ ምናምን ይላሉ። ወይኔ እኔ መግቃት ነው ወይስ ምንድነው እንደዚህ የምትውት ሰዎች። ለማንኛውም እስኪ ዛሬ የምሰራውን ስራ አብረን እናሳያቸዋለሁ። አብራችሁኝ ሁኑ እንግዲህ ጋይስ ቤቴን አጥስቼ ጫርስቻለሁ። እንደምታዩት መጀመሪያ ስመጣና አሁን ስመጣ እንዳልነበረም ፎ አድርገ አደረኩ። ታያችሁት። እዚህ ጋር ራሱ ምንም ነገር የለውም። እዚህ ጋር ማጸዳሁኝ፣ እዚህ ጋር ማጸዳው ይሄው ጫራስኩኝ። ድክም አለኝ። ሶ እዚህ ጋር መሬቱ እንደምትት ፏ ብሏል። ስመጣ እንደዚህ አልነበረም። እንደዚህ አድርጌ አሰማመሪያት አለው እዚህ ጋር አሁን ስወጣ እንዴ ወለውለዋለው። ከዛ እንደምታዩት እንግዲህ መጀመሪያ ታሳያችሁ እንደዚህ አልነበረም። ይህ እንደዚህ አድርጌ አጠጥቻለሁ ማለት ነው። ይህም እንደምታዩት ያብረቀረቅ ራሱ ማለት ነው። መሬቱ አድጋ ምናምን አልቀየርኩም፣ ሲመጡ ራሳቸች የሚቀይሩት። ከዛ እዚህ ጋር ደግሞ ያው ሻዋር ቤት ምናምን አጠጥቻለው። እዚህ ጋም እንደዛው ማለት ነው። ይህን ይመስላል። ጋይስ እንግዲህ የዛሬ ስራዬ እንዴታያችሁኝ። መጀመሪያ ፏፏፏፏ ነው ያደረኩት በነገራችን ላይ ማለት ነው። ገና አልጨረስኩም። ፍሪጅ ማጠብ ይቀረኛል፣ ግን ጀስት ብሬክ ላድርግና በኋላ ፍሪጅ አጥባለሁ ማለት ነው። ኩሽ ነው፣ በጣም ደስ ይላል። አጥር ምጥን ያለ ነው፣ ግን ገና ፍሪጅ ይቀረኛል። ፍሪጅ ካጠደው በኋላ እንደምታዩት ፍሪጅ ምናምን አጸዳለሁኝ ከዛ ፍሪጅን ካጠደው በኋላ ኦቭን ኦቭን እዚ ጋር አጸዳለው ማለት ነው። የሆነ ነገር አድርጌ ቤት ነው ይሄን ካጠደው በኋላ ወደ ቤት ይሄዳለው ማለት ነው። እና የዛሬ ውሎ ይሄን ይመስላል። ቡና የለም ዛሬ ጋ ይስሽ ቡና የለም። እነ ሙዶችዬ እንግዲህ ያው ብዙ ጊዜ እውነተኛ ማንነታችን ሰው ስደት አለም ላይ ስንኖር ይህን ይመስላል። እና ብዙ ጊዜ አንዳንድ ሰዎች ቁጭ ብለን በቃ ብር የምንሻ መጠጥ ነው የሚመስላቸው። በተለይ በተለይ በተለይማ ብዬ ለስማቸው እንደጠራ ነበረ ተውኩት። እና ጋሽ እሱ ጧት ስመጣ ማለት ነው በሆነ በጧት ነበር የተነሳሁት ምናምን። ነገር ግን አሁን በጣም እንትን ብሎኛል፣ ደከም ብሎኛል። ሰው ገና ግቢ አጸዳለሁ በነገራችን ላይ ግቢው እንዳየሩ ጸባይ ነው። ከደከመኝ ሌላ ጊዜ ይመጣለሁ። አበበዛ ግን እንዳልኳችሁ የዛሬ ቪዲዮ ይህን ይመስላል። ቪዲዮን ከወደዳችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰቡ ሁኑ። እንግዲህ ያው እኔ የራሴን የሆነ ቪዲዮ የራሴን የሆነ ነገር ነው የምፖስተው እና እንግዲህ አብራችሁኝ ሁኑ። ቪዲዮን ላይክ አድርጋችሁ ጀምሩት። አመሰግናለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ። መልካም ጊዜ ባይ።